ሰላም ተስተል ውድ የደቡሜድ ቤተሰቦችና ተከታታዮች፣ ዛሬ የኮሮሪማን የጤና ጥቅሞችና የቅመም ንግሥትነት እናረጋግጣለን። በዚህ ፍሬ ውስጥ የፈውስ ምስጥር አለ። ትንፋሽን ከማደስ ጀምሮ የልብ ጤናን እስከ መጠበቅ፣ የቅመም ንግሥት ስለሆነው ኮሮሪማ ባህላዊና በዘመናዊ ሕክምና ለዘመናት ጥቅም ላይ ሲውል የኖረ ነው።

ቁጥቁሩና አረንጓዴ ኮረሪማ ብለን ከፍደን ብንመለከትም አሩን በተለይ የአረንጓዴውን ሳይሆን የጥቁሩን ኮረሪማ እንኳን ብናይ ትውልዱን በኢትዮጵያና በኤርትራ እንዲሁም ደግሞ የአረንጓዴ ኮረሪማ በተለይም በኢሮፕ እንዲሁም ደግሞ በኤዥያ በተለይም ደግሞ ትውልዱን ከህንድ ክፍለ ሀገር ያደረገ ነው። ይህ በተለይም በቤተሰብነት ደረጃ ከዝንጅብል ቤተሰብ ውስጥ የሚገኝ እጽዋት ዘሮች ውስጥ ጥሩ መዓዛ ያለው ቅመም ነው። ኮሮሪማ እንደ ሲኒኦል እንዲሁም ደግሞ ሊሞኔል ባሉ ተለዋዋጭ ዘይቶች የበለጸገ ነው። ይህ ተለዋዋጭ ዘይትነት ደግሞ ነጻ ራዲካሎችን ለመዋቅ እንዲሁም ደግሞ አንቲ ኦክሲዳንት ከሰውነታችን በማስወገድ ይታወቃል። በዚህም የተነሳ ለበሽታ እንዳንጋለጥ የሚያደርግ ሳይንስ አለው ማለት ነው። እንግዲህ ተለዋዋጭ ዘይት ነው ወይም ደግሞ ቮለታይል ኦይል አለው ሲባል ከኮሮሪማ የሚገኘው ዘይት ቮለታይል ነው ሲባል በሩም ቴምፕሬቸር ወይም ደግሞ ቁሩም በኖርማል ቴምፕሬቸር ሊተን የሚችል በትነት መልክ የሚተን አይነት ዘይት ነው ማለት ነው። በተለይ እንደዚህ አይነት ዘይቶች ሊገኙ የሚችሉት አንደኛው ከኮረሪማ፣ ሁለተኛ ከቀረፋ እንዲሁም ደግሞ ከክሮንፍር ሊሰሩ ይችላሉ። እንግዲህ ኮረሪማ በእንደዚህ አይነት ዘይቶች የበለጸገ ነው ማለት ነው። በተጨማሪም እንደን ማንጋኒዝ ያሉ ማዕድናትን ይዛል። ደም እንዲሁም ደግሞ ስኳር ለመጣጠር የሚረዱትን በታች እየቀጠልን ስንሄድ እንመለከታቸዋለን። እነዚህን ዛር ማለት ነው ኮሮሪማ ብሉስቱ ሲንቀጥል። በሁለተኛ ደረጃ ላይ ደግሞ የምናገኘው ኮሮሪማ ከፍተኛ የጤና ጥቅሞችን እንመለከት። የከፍተኛ ጤና ጥቅሞችን ስንመለከት እንግዲህ ኮሮሪማ ስድስት የጤና ጥቅሞችን ይኖሩታል። አጠራጠራ አድርገን ለመመልከት ያህል አንደኛ ላይ የምናገኘው የምግብ መፈጨት ጤናን መጠበቁን በተለይ የምግብ መፈጨት የሚያግዙ ኢንዛይሞችን ያበረታታል። እንዲሁም ደግሞ የጨጓራን ኢንፍላሜሽን ያስታግሳል። እንዲሁም ደግሞ በጋስትሬትስ ያሉት እንዲሁም ደግሞ የማክሳት ወይም ደግሞ የጋዝን እንዲሁም ደግሞ የማቅለሽለሽ ስሜትን በማስወገድ ይታወቃል ማለት ነው። ከአመጋገብ ጋር ከተያዘ እንዲሁም ደግሞ በውስጡ ያለው የጸረ ባክቴሪያ ውጤቶች ደግሞ የአንጀት ጤናችን ሚዛን ይጠብቃል። ፖሊቴን ደረጃ ደግሞ ኩሪማ ከሚሰጠን የጤና ጥቅሞች ውስጥ የልብና የደም ግፊት ቁጥጥር ነው። በተለይ በህንድ ውስጥ የተደረገ አነስተኛ ክሊኒካዊ ሙከራ እንደሚያመላክተው ከሆነ በቀን እስከ 3 ግራም እንደወሱ ተደርጎ ለ12 ሳምንታት የተደረገ ምርምር እንዳመላክተው ከሆነ ኮረሪማን በየዕለቱ የተጠቀሙ ሰዎች የደም ግፊት ላይ ከፍተኛ መጠን ያለው ቅናሽ አሳይተዋል። በተለይ የተሻሻሉ አንቲ ኦክሲዳንት ምልክቶች ጋር በተገናኘ ፍሪ ራዲካሎቹ ከተጨማሪ ለበሽታ የመጋለጥ እድላቸውን ብዙዎቹ ላይ ሙሉ በሙሉ በሚባል ደረጃ ቀንሶ አሳይተዋል ማለት ነው። በሶስተኛ ደረጃ ደግሞ ኮረሪማ ከሚሰጠን የጤና በረከቶች ውስጥ የጸረ ብግነትና አንቲ ኦክሲዳንትነት ባህሪ ነው። ይህም ሰውነት ውጥረት በሚገጥመው ጊዜ ወይም ደግሞ ለኢንፌክሽኖች እንዲሁም ደግሞ ለተለያዩ በሽታዎች በሚዳረግበት ጊዜ በተለይ በላብራቶሪ ከሚታዩ የደም ምርመራዎች በተለይ የሲሪአክቲቭ እንዲሁም ደግሞ የፕሮቲን ሲአርፒ እንዲሁም ደግሞ አይል 6 ወይም ደግሞ ኢንትራቲክን 6 የሚባሉት ያሉትን ፕሮቲኖች የሚያመነቹትን ሆርሞኖች እንዲሁም ደግሞ ዲፕሬስ በማድረግ መከላከል ከፍተኛ አስተዋጽኦን ይወጣል። ማለት ኮረርማ በተለይ በደም ምርመራ ውስጥ በሽታ ጠቋሚ የሆኑ ህመሞችን በማስወገድ እንዲሁም ደግሞ በመቀነስ ይታወቃል ማለት ነው። በተለይ ከልብ ህመም ጋር በተያያዘ እንዲሁም ደግሞ ከስኳር በሽታ ጋር በተያያዘ እንዲሁም ደግሞ እርጅናን ተከትሎ የሚመጡ ስር የሰደዱ የህመሞችንና እንዲሁም ደግሞ በተለይ እንደ አርትራይተስ ያሉትን ለመከላከል ከእርጅና ጋር ተያይዘው የሚመጡትን የመገጣጣሚያ ችግሮችን በማስወገድ ይታወቃል ማለት ነው። በአራተኛ ደረጃ ደግሞ ኮረርማ ከሚሰጠን የጤና ጥቅሞች ውስጥ ለመተንፈሻ አካላት ጥበቃ ጋር በተያዘ በኮረርማ ውስጥ የሚገኙ ዋናውን አስፈላጊ ዘይቶች የሆነው በተለይ አንደኛው የሲኖሎን ሲኖ ሲኖል እንግዲህ እንደ ተፈጥሮ እንፋሎት ይሰራልናል በተለይ ከላይ እንዳለው ቮለታይል ዘይት አለው ብለናል እንግዲህ ሩም ቴምፕሬቸር ወይም ደግሞ በኖርማል ቴምፕሬቸር ላይ ሆኖ መትነን የሚችል ዘይት ከሱ መሰራት ይችላል ማለት በተለይ ካተነፋፈስ ችግር ጋር በተያዘ አስመንዱም ደግሞ ከብሮንካይተስ ጋር በተያዘ ችግር ላለባቸው ሰዎች የመተንፈሻ ቱቦ ለማጽቃት ውሃን አፍልቱ ውሃ ላይ የተፈጨውን ኮረርማ መበነስ በመነስነስ መታጠን የሳምባን ከማጽዳት እንዲሁም ደግሞ የብሮንካይተስ ትሪዎችን የመክፈት እንዲሁም ደግሞ የመተንፈሻ አካላትን የሚዘገውን የሚዝለገለግ ፈሳሽ በተለይ ንፍጥን በማለስለስና ከሱነት እንዲወግ በቀላሉ እንዲወገድ ለማድረግ በከፍተኛ ደረጃ ይሰራል ማለት ነው። ጥቅም ይሰጠናል። በአምስተኛ ደረጃ ደግሞ የአፍ ጤናን ከመጠበቅ ጋር በተያያዘ ኮረሪማ ከሚሰጠን የጤና ጥቅሞች ውስጥ የአፍ ጤናን ከመጠበቅ አንጻር ተፈጥሯዊ የአተናፋፈስ ስርዓትን ፍሬሽ የማድረግ ደሆን ደግሞ ፍሬሽ ኦደር የመፍጠት የመስጠት ባህሪ አለ ይህም እንዲሁም ደግሞ ጸረ ጀርሞችን በአፋችን ውስጥ ጀርሞች እንዳይከማቹ የማስወገድ የመትዳት እንዲሁም ደግሞ ባክቴሪያዎችን የማስወገድ ባህሪ አለው በዚህም የተነሳ አፋችንን እንዲሁም ደግሞ የአተነፋፈስ ስርዓታችን የማስተካከል ባህሪ አለው እንዲሁም ደግሞ የተለያዩ ጀርሞችና ባክቴሪያዎች በአፋችን ውስጥ እንዳይከማቹ አንቲ ኦክሲዳንት ነባር ይወጣ እንዳለው ላ በዚህ ውስጥም ደግሞ የአፍ ጤናን ይጠብቃል ማለት ነው በስድስተኛ ደረጃ ደግሞ የደም ስኳር ሚዛንን ከመጠበቅ ጋር በተያያዘ ቀደምት ማስረጃ ማለትም ደግሞ የተደረጉ ምርምሮች እንደሚያመላክቱት ከሆነ ከተመጣጠነ ምግብ ጋር ወይም ደግሞ ተመጣጣኝ ከሆነ አመጋገብ ጋር ሲጣመር ኮረርማ የኢንሱሊን ስሜትን የመቀነስ ባህሪ ያሳይ እንዲሁም ደግሞ በስድስተኝነት ደረጃ እስከ መጨረሻው ጠቀስ ናቸው ማለት ነው። በተጨማሪ የኢንሱሊን ሚዛን ይጠብቃል ሲባ የግላስሚክ መረጃ ጠቋሚን በዝቅተኛ ዝቅ በማድረግ ያመላክታል ማለት ነው። በሶስትነት ደረጃ ወደ ዋናው አረስታችን ስንመለከት ኮሮሪማ አደጋዎችን እና ጥንቃቄው ወይም ደግሞ ኮሮሪማን በብዛት ብንጠቀም የሚል ያስከትል የምስሎን አደጋዎች ስላሉ እነሱንም ደግሞ እንመልከት። አጠቃላይ ከመደም መጠኑን ካልጠበቀን በተለይ ከደምን ከማለስለስ ወይም ደግሞ ደም አጣኝ የሆኑ መድኃኒቶች የሚወስዱ ሰዎች በውስጥ ይመከራል። እንዲሁም ደግሞ ከሐሞት ከረጢት ጋር ችግር ላለባቸው ሰዎችም ኮሮሪማን በብዛት ባይጠቀሙ ይመረጣል፣ ይሄ ሪያክሽን ስለሚፈጥር የራሱ ማለት ነው። እንዲሁም ደግሞ ለእርጉዝ ሶስቶች በሶስተኛ ደረጃ ለእርጉዝና እንዲሁም ደግሞ በጽኑ ህሙማን ውስጥ ያሉት እንዲሁም ነው። በቤት ውስጥ ስር የሰደደ ህመም ላለባቸው ሰዎች በብዛት ባይሰጥ ይመከራል ማለት ነው። እንግዲህ ምርጥ መጠቀሚያ መንገድ ደግሞ ወደ ወደ አራተኛውና ወደ መጨረሻው ስንመለስ እንደ በየትኛው መንገድ መጠቀም አለበት ሲባል ጥሩ ማዛ ያለው ለጤና መጠጥም ደግሞ ከተለያዩ ምግቦች ጋር የልብን ጤና የሚጠብቅ ቢሆንም የተፈጨውን ኮሮሪማ በተለይ የተለያዩ የበሰሉ ምግቦች ላይ ለማብሰል የምንጠቀማቸው ምግቦች ላይ በመነስነስ እንዲሁም ደግሞ በሻይና በቡና መልክ መጠቀም ይቻላል ማለት ነው። እንዲሁም ደግሞ ሙሉን የሚፈልግ ሰው ደግሞ የ በተለይ ከሩዝ ጋር እንዲሁም ደግሞ ፍሬው ሳይፈጭ ማለት ነው ሩዝ ላይ በመነስነስ መጠቀም ይቻላል ማለት ነው። በተፈጨ መልክ ግን በቡናና በሻይ ላይ ነስነሶ መጠቀም ይቻላል። እንዲሁም ደግሞ ኦትሜል ለሚወዱ ሰዎች በተለይ አጃ ለሚወስዱ ደግሞ ነስነሶ መጠቀም ይቻላል ማለት ነው። እንደ መደምደሚያ እንዲሁም ደግሞ ኮረሪማ ምግብ ለምግብ አም ብቻ ሳይሆን ለምግብ መፈጨት፣ ለልብ ጤና፣ በሽታ መከላከል ስርዓትን እንዲሁም ደግሞ ከስኳር ጋር በተያያዘ እጅግ በጣም ጠቃሚ ነው ማለት ነው። ስለ ኮረሪማ አዲስ መረጃ ካገኙ ደግሞ ሜትን ሰብስክራይብ፣ ሼር ማድረግ እንዳይረሱ። መልካም ጊዜ መልካም